التمسك بالسنة أمان ምን الضلال ያ الله የማይመኘው ነገር የለም። ግን قريبا ሀብታም ወልቷል ሙስሊሞች ሀብታም ቻፍታ ነው አይደለም? እስኪ ኢትዮጵያ ውስጥ ያለ ሀብታም ሁሉ ይሁ የሀብታም ሰረትዮች የሀብታም አህሉ ሱናዎች በጣም አናሳዎች ናቸው። በጣም በጣም ቀሌል ነብዩ አለይሂ ሰላቱ ወሰለም አልአክሰሩ ሁሙል አቀሉም ብለዋል። ሀብታሞች ከሳቸው የደለበ አዝናቸው የደለቡ ሰዎች እነሱ ኸይር መካሪዎቹ ከእነሱ በጣም ቀላል ናቸው ብለዋል። በጣም ቀላል ናቸው። ለዚህ ነው ምንም አልሰሩለትም፣ ምንም አላደረጉለትም። ለኪታብ ይሰጣሉ አይሰጡም፣ የለም ይላል። በእስር ቢሰራ መስጊድ ቢሰራ የተጠበረ አንተ አይደለም የሚሰራው። ከዓረብ ሀገር አላህ ኢንሻአላህ አንዱ ለቆ ነው እንጂ የሚሰራው። በጣም ያሾቀ ነገር ቢኖር ወላሂ፣ እንደ ዱኒያ እኛን የሚገለን የለም። እኔ ልመክራችሁና ከእናንተ ልፈልግ ከእናንተ የፈለኩት አንድ መልዕክት አለ ምን እንደሆነ ታውቃላችሁ? እባካችሁ ልም ላይ ኖረ ላይ ሶብሬን ኖረል። ሁለተኛ አደራችንን ግደታችንን እንወጣ። ለሚስትህም፣ ለእናትህም፣ ለእህትህም፣ ለሁሉም የማስተማር ግዳጅ አለብን። አንድ ነገር ልንገራቸው። በጣም እንትን ሰሪ የሆነ ዝርክርክ ወንድ መሆን የለብንም። ቤተሰብን ሚስቱን የሚፈራ ወንድ ታውቃላችሁ። ሚስቱን የሚፈራ ሚስቱን የሚፈራ ወንድ አለ። ትክክለኛ አህሉ ሱን ሆኖ ስገጂ ለማለት የሚሳላችሁ ወንድ አለ። የሚፈራት በጣም የሚፈራት፣ አንድ የሰማኋትን ነገር ልንገራችሁ። የሆነ ሰው ሚስቱን በጣም ይፈራታል። ፋጡማን በጣም ይፈራታል። ልክ ልብስ የሚያጥበው እሱ፣ እቃ የሚያነሳሳው እሱ፣ እቃ ልጆችን የሚያጥበው እሱ በቃ እቤት ውስጥ የሚያደርገው እሱ። በጣም ይፈራታል። ስገጂ ተነሽና ሱብህን ስገጂ ላ አይልም። እንዳትቀየምበት እንዳትቀየም፣ ሄዳለሁ ትለዋለች። መጨረሻ ላይ ጓደኛው አንድ ቀን ይመክረዋል፣ ይመክራዋል። ሰማህ አለው፣ አንተ እኮ ለሴት ፊት መስጠት የለብህም። ኮስተር ነው ማለት ያለብህ። እንዲህ ካለች ደግሞ ገጭ ማድረግ። እንደዛ ነው እንጃ፣ እንትን ሴት ትፈራለህ ይለዋል። እሺ አለ። ይችን አጠራቅምና ነው አለ። በቃ አዎ አሁን መዳፈር አለብኝ። እንግዲህ ጓደኛው ጋር ነው አስቡ። እቤት ልሄድ ነው። እቤት ቀስ አለና ራሱን አዘገጃጀና በሩን አንኳኳው። በሩን የውጭን ከፈተ ገባና፣ ማንም የለም እርሷ ቤት ተቀምጣለች። በጣም ይሰራታል፣ እንደተባለው ነው። ልክ ሲገባ ቆጣ አለና፣ ይሄን የቤቱን በር ማለት ነው፣ ብርግጫ መታ አደረገው፣ ብርግድ አለ። ምን ነው አለችው። የሚታጠብ ልብስ አለ አለ እንዴ ሳይነቱ ማሰራር አለ በጣም ዝርክርክ ወንድ የዋ የሞተ ወንድ ማለት ነው። ይሄ እኛ ሚስቶቻችንን አንተ የአህል ሱነቲ ወል መስመር ትምህርት ማስተማር ሶላት ስገጂ ሰግደሽ ልጅን የሰው ልጅ አደራ አለብን። አደራ አኮ መወጣት አለብን። ምስት ትክክለኛ አህል ሱነቲ ወል ጀማዓን እንድትሆን አበጥረህ ማስተማር እቤት ውስጥ ሚስትህ ከተማረች አንተ መስል ከምትንከራተት ይልቅ እቤት ውስጥ ያለችው ብትማር ልጆችህም ይማራሉ። ሁለት ስራ ነው። እሷን አስተካክላል፣ ልጆችህ ይስተካከላሉ። ጸደ ልጆች ይሆናሉ። እቤት ውስጥ ማለት ነው ጥሩ ትምህርት ቤት ከፍተሃል ማለት ነው። እሺ፣ ሰሪዎች እንዳንሆን እናስተማር። ለሚስቶቻችን በደንብ ማስተማር አለብን፣ ለልጆቻችንም ማስተማር አለብን። እንሻላ። ስለዚህ አደራችንና ግዴታችንን መወጣት አለብን። ወላሂ ዱንያ ማለት እኛን ቀበቷችን የያዘችን ዱንያ ናት፣ ሌላ ምንም አይደለም። ቅራአት ዛሬ እንጀምራለን ነገ እናቆመዋለን። ተነገ ወዲያ ሀብት ትመጣለች ወይ ትመጣለች ወይ ፈላጊዋ ነህ። ዱንያ ስለፈለካት አበደለን ተብሎ አለ ይሀ እንደው እጅህ አትገባም። ብክ እንብለህ እንዲሁ ላብህ እንደተንጠባጠበ ማሽን ሆነ እንደ ወፍጮ ተጠቅመውብህ ትሄዳለህ። ሀብታም አይተኛም፣ ማይተኛም። ድሀ በደንብ ይተኛል። ቢተኛል ታቀለች። ድሀ የሚገርምህ እንቅልፍ አለው ይተኛል። ሀብታም እኮ እንቅልፍ የለውም። ድርጅትህ በጨመረ ቁጥር ሱቅህ በጨመረ ቁጥር እንቅልፍህ እየጠፋ ነው የሚሄደው። ሀብታሞች ዳዕዋ ቁጭ ብለው አያዳምጡም፣ አይሰማም። እዚህ ቁጭ ብሎ የሚታየው እዛ ነው። ሂሳብ ሶላት ውስጥ ሆኖ የሚደምር የሚቀንስ አለ። የሚገርመው አንድ ነገር ልንገራችሁ፣ የሰማሁት ሚነ አልአጅም ማለት ነው አላሁ አለም ሐቂቃታ፣ ግን ሰሚዕቶ አንድኛው ይባላል ሶላት ሶላት እየሰገዱ እያለ ኢማሙ በሶስተኛው ረክ አሰላመቱ ይባላል ኢማሙ በሶስተኛው ረከዓ ሲያሰላምቱ መጨረሻ ላይ ይህ ሶላት ተሳስቻለሁ ወይንስ አራቱን ማሰግጃችኋለሁ አሉ። ሁሉም ዝም ዝም አለ። አንዱ ባለሀብት ኧረ ሶስት ነው ያሰገዱን አለ። ለምን ሲሉት አራት ሱቆች አሉኝ የሶስቱን ሂሳብ ጨርሼ ወደ አራተኛው ሳይል። እንግዲህ ምን አልአጀባስ? ይሄ ይኸው መለክቱ ምን እንደሆነ ታውቃላችሁ? እውነት የሚሆን ለተረብ የሚፍጠሩት ግን መልእክት አለበት። አዎ ትክክል ነው፣ ዋቂው ትክክል ነው። ነገሩ ይህን ለተረብ ያምጡት አያምጡት አላሁ አለም፣ ግን ዋቂው ትክክል ነው። ሂሳብ እንሰራለን፣ የጠፋ የጠፋ ቀን እናገኛለን። እዚህችው ሶላት ውስጥ እኛ ልጆች ድሆች ነን፣ ድሆች ምስኪኖች፣ ምንም የሌለን ሀብታችን ንብረታችን አምጥሮ ሀብታችን ተውሂዳችንና ሶላታችን ናት። ሶላት ላይ ካበላሸናት፣ ሀብታም ሊስወድቅ ይችላል። አላህ የሻለት ሀብታም መስጊድ ሊሰራ ይችላል። ሀጅ ሊያደርግ ይችላል። ዘካ ሊያወጣ ይችላል። ለመሳኪኖችና ለድሆች ሊረዳ ይችላል። እኛ ግናን ጥሩ ሀብታችን አቂዳችንና ሶላታችን ናት። እሷ ላይ ከተጫወትንበት የድሃ ደሃ፣ እዚህም ሩዝ በስጋ ሁልጊዜ አላገኘንም። ያ አላህ እዛም ኪሳራ፣ እዚህም ጥሩ አይደለም። ይሄ ጥሩ አይደለም። እሺ ስለዚህ ሀብት

ደግሞ መስራት አለብን ያ ማለት ዲሃ ሆነ ቆይ እያልኩ አይደለም እኔ ድህነትን ሀብትን ያወገዝኩት ብዙ ጊዜ አልተሰራበትም ማለት ነው እንጂ ሀብት ሚንኩል ወጂህን መጥፎ ነው እያልኳችሁ እንዳልሆነ ተገንዘቡ ሀብት ካለ አልহামዱሊላህ ላባችንን ጠብ አድርገን መስራት አለብን እየሰራን ግን አኺራችንን መርሳት የለብንም ተጓባን አይደል አንዲት ምሳሌ ልንገራችሁማ አخصوها من شيخ والله ናት በጣም ደስ ብላይ ነው ያስኳት ምን እንዳለ ዱንያ አሉ ዱንያን ሲገልጿል። ዱንያ አሉ እ ከመራአቲን ሙዘየነቲን ቃኢመቲን አለ ጠሪቅ ፈወጀደ ሻበን አለ ጠሪቅ የሆነች ዱንያ እንዳንድ ቆንጆ የተዋበች ሴት ቆንጆ ሴት ጌጣ ጌጧን አድርጋ ለባብሳ ተኩላ አደባባይ ላይ የቆመች ናት። በሉ ተከተሉ ሴት አድርጋችሁ ውሰዷት፣ ፋጡማም ትሁን ኸዲጃ፣ እንደዛ ቆማለች አደባባይ ላይ ቆማ ሳለ የሆነ ወጣት ያያታል። አቤት እንዴት ታምራለች! ማናት? ይቺ ማናት? ማናት? ዱንያ ናት፣ ዱኒያ ናት። ለሁሉም ሰው እንደዛ ናት። አንተም፣ ሸኹም፣ ዳኢዩም በሚገርም ሁኔታ አንድ አይነት ነው እይታችን ለዱንያ። ሸኹም እንግብግብ ብሎ ይወዳታል፣ ዳኢዩም በደንብ ይወዳታል። አራላህን ፍሩ እያልኳቸው እኔም እወዳታለሁ። የስና ቃል ነው ይሄ፣ እውነት እኮ ነው። ስለዚህ መንገድ ላይ ውበቷን እንዴ ተጋጊጥ፣ አንድ ቁመት ሴት ናት። የሆነ ወጣት አገኛት፣ ኦሪዱ አን አተዘወጀኪ፣ ላገባሽ እፈልጋለሁ አላት። እንዴ፣ ጥሩ ነው። ምን ጣጣ አለው? እንጋባለን። አብሽር፣ ማንም የለም አይደል? አዎ፣ በቃ እንጋባለን። ተስማሙ ተስማሙ። ይህችው ሴት ሌላ ቦታ ደግሞ ወጣ። በላ ይሄን ይሆን አገባህ? አለው ብለዋለች፣ አይደል? አለው ብለዋለች። ሌላ ቦታ ደግሞ የሆነ ሰው